ፑቲን 25 ዓመት ሞላቸው ላለፉት 25 ዓመታት ራሺያን ታላቋን ሩሲያ ወይም ከ1999 በፊት ባለው ዘመን ሶቪየት ህብረት የምትባለውን ሀገር ከፈራረሰች በኋላ ከቦሪስ ኤልሲን ስልጣናቸውን የተረከቡት በ2000 ዓ.ም ነበር የዛሬ 25 ዓመት የሚያስገርመው ፑቲን የዛሬ 25 ዓመት ስልጣን ሲረከቡ በራሺያ የተፈጠረው ነገር እጅግ በጣም አስገራሚ ነው አንደኛ ወደ 35.9% ያህል ግሽበት ነበር፣ ከፍተኛ የኢኮኖሚ ግሽበት። ከ15 በላይ የሚሆኑ ሀገራት ደግሞ ከሩሲያ ተበጫጭቀዋል። ዩክሬንን ጨምሮ በርካታ ሀገሮች ነ ክሮሺያ ነ ቦስኒያ ነ በተለይ ደግሞ አሁን ላይ ምስራቅ አውሮፓ ተብለው የሚጠሩት ሀገራት በሙሉ ከዛ ከራሽያ ከታላቋ ሶቪየት ሕብረት የተገነጠሉ ናቸው። የወቅቱ ፕሬዚዳንት ለቭላድሚር ፑቲን ስልጣኑን አስረክበው ሲወርዱ በርካቶች ተቃውሞ አስነስተው ነበር። በነገራችን ላይ ሀምሳ ነጥብ አካባቢ ሀምሳ ነጥብ በአምስት አስር እንደዚህ አካባቢ ብቻ ከ ሀምሳ ፐርሰንት ብዙም ያልዘለለ ነጥብ አምጥተው ነው ስልጣን መንበራቸውን የተረከቡት ፑቲን። የሚያስገርመው ስልጣን መንበር ሲረከቡ አንደኛ ወጣት ናቸው፣ ሁለተኛ ብዙ አይታወቁም። ልምድ አላቸው ተብሎም አይታወቅም ነበር። ነገር ግን እሳቸው ወደ ስልጣን ከመጡ በኋላ የሚገርም አስደናቂ የሆኑ ለውጥ መፍጠር ችሏል። ከታች እንደምትመለከቱት እንግዲህ ከምትመለከቱት 2000 ዓ.ም ላይ ለመጀመሪያ ጊዜ ቭላድሚር ፑቲን ስልጣኑን ተረክበው በክሪሚያ ቤተ መንግስት ቢሮቸውን ሲረከቡ እና በቢሮቸው የነበረው

ጠረጴዛውን እየከፈቱ ያለውን ነገር ኮምፒውተሩ ብቻ የሳቸው መሆኑን እና በሙሉ ከመጀመሪያው ፕሬዚዳንት ቀድሞ ከነበረው ፕሬዚዳንት እጅ የተረከቡት መሆኑን ይናገራሉ። ቭላድሚር ፑቲን። ፑቲን በነገራችን ላይ ወደ ስልጣን ሲመጡ በርካቶች አላመኗቸውም። አላመኗቸውም ብያለሁ። የመጀመሪያው ለምሳሌ ቀደም ሲል አንድ ቪዲዮ ሰርቻለሁ፣ እዚህ ላይ ፑቲንና አምስቱ ፕሬዚዳንቶች የሚል ከዩናይትድ ስቴትስ ፕሬዚዳንቶች ጋር የነበራቸውን ቆይታ የሚያሳይ ነው። ልትመለከቱት ትችላላችሁ። ፑቲን ወደ ስልጣን ሲመጡ በዋናነት ክሊንተን ነበሩ። በወቅቱ የአሜሪካው ፕሬዝዳንት፣ የአሜሪካው ፕሬዝዳንት ክሊንተን ለጉብኝት እሳቸው ጋር መጥተው ነበር እና ሲመለከቷቸው፣ ሁኔታቸው ያሳዩቸው መንገድም ወይም ደግሞ ኦቨር ኮንፊደንስ ሆኗል ተብሎ ታስበዋል። በአብዛኛው የሰውነት እንቅስቃሴያቸው ሳይቀር በተለያዩ ጋዜጠኞች ሲተነተን ነበር እና ወጣትነታቸውን እና ደግሞ ምንድን ነው ያሉት ክሊንተን እንደውም በአንድ ጋዜጣዊ መግለጫቸው ላይ አይኑ ላይ የ አምባገነንነት ስሜት ተመልክቻለሁ የሚል ነገር ተናግረው ነው። በዚህም ምክንያት ራሳቸው እዛው መድረክ ላይ ጋዜጣዊ መግለጫ ሲሰጡ ክሪምሊን ቤተ መንግስት ክሊንተን ክሊንተን እንደሚታወቀው የሁለት ሺ ላይ የመጨረሻ የአገልግሎት ዘመናቸው የሚያበቃበት ፕሬዚዳንትነት ዘመናቸው የሚያበቃበት ስለነበረ፣ ፑቲን ደግሞ ወደ ስልጣኑ ገና እየተረከቡበት ያለበት ጊዜም ስለነበረ ያን ህል ጥልቅ የሆነ ውይይትም አላደረጉም። ከሳቸው ይልቅ እንደውም ቦሪስ ሄልስንን ነው በደንብ አግኝተው በወዳጃዊነት አቅፏቸው ከሳቸው ጋር ጥሩ የሆነ ግንኙነት የነበራቸው እዛው ሩሲያው ሞስኮ ውስጥ ተገኝተው ፑቲን ባለፈው 25 ባለፉት 25 ዓመታት ውስጥ ሀገራቸውን እጅግ በጣም አስገራሚ ለውጥ መፍጠር ችሏል። እንደ ቀደም ሲል እንዳልኳችሁ ኢንፍሌሽኑ በጣም ከፍተኛ ነበር፣ ወደ 40% የሚጠጋ አይነት ነው፣ ወደ 30.9% አካባቢ ነው። የስራ አጥ ቁጥር ከ13.9 በላይ ነው፣ የማለት 14% የሚጠጋው ህዝብ ስራ አጥ ነው። በጦርነት ኢኮኖሚዋ እጅግ በጣም ደቁ ተደርጓል ይችን ሀገር ነው የተረከቡት ፑቲን ፕላስ ደግሞ በርካታ ግዛቶቿን ያጣች ሀያል የነበረች ሀገር ከዩናይትድ ስቴትስ ጋር የምትገዳደር መሳ ለመሳ የምትቆም ሀገር የቁልቁለት ጉዞ ላይ ነው የተረከቧት። ራሳቸው ትልቁ ቡሽ በአዲስ ዓመት ዋዜማ ላይ የተናገሩት ነገር ለዚህ ማሳያ ነው። ፑቲን ታላ የፑቲንን ሀገር እንዳበቀላት ከዚህ በኋላ ሶቪየት ህብረት የሚባል ሀገር እንደሌለ በግልጽ ተናግረዋል። ምስራቅ አውሮፓ ሀገሮች ነፃ መውጣታቸውን ሳይቀር ነበር የተናገሩት። ፑቲን ግን የልባቸውን በልባቸው ይዘው በወቅቱ 1990ዎቹ መጨረሻ አካባቢ በጀርመን ነበሩ፣ በተለይ ምስራቅ ጀርመን ነበሩ። የኬጂቢ አንድ የስለላ ስራ ውስጥ የሚሰሩ አንድ ሰው፣ የደህንነት ስራ ውስጥ የሚሰሩ ሰው ነበሩና፣ ከዛ ወደ ሶቪየት ህብረት ወደ ራሽያ ሲመለሱ ይሄንን ልባቸው ላይ አስቀምጠው ነው ታላቀው፣ ሀገራቸውን ወደ ታላቅነት የመመለስ የሚያስገርማችሁ ታዲያ ባለፉት 25 ዓመታት በርካታ ለውጥ አምጥተዋል። አሁን ላይ በአለማችን አራት ግዙፍ ኢኮኖሚ ካላቸው ሀገራት ውስጥ የምትመደብናት ሩሲያ ሩሲያን በዚህ ብቻም አይደለም። በጤና መድን ሽፋን በአለማችን ላይ ቶፕ 5 ላይ ናቸው። በትምህርት መዳረስ ቶፕ ፋይፍ ውስጥ ናቸው። በአለማችን ካሉ ሃያላን ውስጥ ቶፕ ፋይፍ ውስጥ ገብታለች ራሽያ። ውስጥ ስራ ማጣት የሚባል ነገር በጣም ቀልድ ነው ማለት ይቻላል። አሁን ወደ ሁለት ነጥብ ሶስት ፐርሰንት ብቻ ነው ስራ አጥ ህዝብ ያለው ኢኮኖሚያ ዘ ላርጀስት ኢኮኖሚ ነው። በትምህርት ቁጥር አንድ ከሚባሉት ቶፕ ፋይፍ ውስጥ ናቸው ያሉት። እንደምታውቁት የኒኩለር ፓወር ቁጥር አንድ ና በኒኩለር ፓወር ከአምስት ሺህ በላይ የኒኩለር መሳሪያ ባለቤት አድርገዋታል። በአለም ማንም ዩናይትድ ስቴትስም አትከተላትም። በቅርብ ርቀት አውሮፓን በጠፍጠፍ ነው የምትበልጠው። ራሽያን ታላቅ ያደረጉት ፑቲን። በዚህም ብቻ አይደለም በርካታ ምስጢራዊ ነገር አላቸው ማለት ይቻላል። ሰውየው ከአውሮፓ ጋር ተጋፍጠዋል። ሰውየው ከዩናይትድ ስቴትስ ጋር ተጋፍጠዋል። ባለፉት አምስት የአሜሪካ ፕሬዚዳንቶች ጋር የነበራቸው ግንኙነት እጅግ ጥብቅና አስገራሚ ነው። ሁሉም የዩናይትድ ስቴትስ ፕሬዝዳንቶች ከሳቸውን ለመጣል እሳቸውን በተለያየ መንገድ ነጥብ ለማስጣል ያልፈነቀሉት ድንጋይ የለም። ነገር ግን ሰውየው አሁንም በስልጣን ላይ ያለው ሀያ አምስተኛ ዓመታቸውን በሚያከብሩበት በዚህ እለት በዛሬው እለት ፑቲን የፑቲኗ ሀገር አሜሪካ ላለፉት ሁለት ኦልሞስት ሶስት ዓመት ሊሞላው ነው ጦርነት ውስጥ ነች። ከአምስት ሺህ በላይ ማዕቀብ የተጣለባት ራሽያ በጦርነት ውስጥ ሆና ቶፕ 5 ቶፕቴን ካሉት ሀገራት ውስጥ ነው። ኢኮኖሚያ ወደ 4.5% ኢኮኖሚያ ጂዲፒ ዋ ያድጋል። ይሄ ተአምር ነው የሚባለው። ከ5000 በላይ ማዕቀብ የተጣለባት ከ300 ቢሊዮን ዶላር በላይ ንብረቷ፣ ብር ገንዘቧ የተያዘባት በማዕቀብ ሁሉም አውሮፓ ሀገሮች ተባብረው ማዕቀብ የጣሉባት በጥቁር ባህር ላይ ንግድ እንዳታንቀሳቀስ ማዕቀብ የተጣለባት ለአውሮፓ ቁጥር አንድ ነዳጅ አድራሽ የሆነችውን ሀገር ብቻዋን እንድትሆን ያደረጓት ሩሲያን መምራት መቻል ወይም ደግሞ ሀያል ሆና እንድትቆይ ማድረግ መቻል የፑቲንን ትልቅ ጭንቅላት የሚያሳይ ነው። ወይም ደግሞ ምን አይነት ምስጢራዊ ስትራቴጂ መንገድ የሚከተል ነው፣ ወይም በምን አይነት መሰረት ላይ ሀገሩን ቢያቆም ነው ይሄንን ማድረግ ይቻለው የሚለው ነገር ለብዙዎች ያስገርማል። ምዕራባውያን ሳይቀር የሚገረሙበት ነው ሲስ አሜዚንግ፣ በጣም አስገራሚ የሆነ ሰው በጣም አስገራሚ የሆነ ሰው ፑቲን ሀያ አምስት አመት ሞልቶታል። የፑቲንን ሀያ አምስት አመት ምክንያት በማድረግ በልዩ ዝግጅት ዛሬ ይዤ መጥቻለሁ። በነገራችን ላይ የተመሳሳይ የሆኑ በዶክመንተሪ መልክ ሰፋ ያሉ በርካታ መረጃዎችን የሚይዙ መረጃዎችን አስቀምጥላችኋለሁ። ፑቲንና አምስቱ የዩኤስ ፕሬዝዳንቶች የሚለውን ከታች ልታገኙት ትችላላችሁ ቪዲዮ ላይ